ሰላም ጤና ይስጥልኝ፣ ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመረጥናቸው አዳዲስ እና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የዛላምበሳ ከተማ በሻእቢያ ተይዛለች፣ ሲል የዛላምበሳ ከተማ የፀጥታ ኃላፊ አቶ ዳዊት አስታወቀ። የዛላምበሳ ከተማ የፀጥታ ኃላፊ አቶ ዳዊት በዛላምበሳ ከተማ የህዝብ ለህዝብ ግንኙነት ተካሂዶ ተብሎ በየሚዲያው እየተሰራጨ ያለው ዘገባ ከሀቅ የራቀ መሆኑን በመግለጽ ዛላምበሳ ከተማ በኤርትራ መንግስት ቁጥጥር ስር ተይዛ እንደምትገኝና የኢትዮጵያ ላላዊነትን ጥሶ የኤርትራ ሰራዊት እንደሚቆጣጠራት አስታውቋል። በዛላምበሳ ምንም አይነት የህዝብ ለህዝብ ግንኙነት አልነበረም፣ ያለው አቶ ዳዊት ህዝብ ለህዝብ ግንኙነት ሳይሆን የኤርትራ መንግስት የዛላምበሳን ህዝብ በግዴታ እያስተዳደረው እንደሆነም ገልጿል። ከደደቢት ማይክሮ ማይክሮፋይናንስ ተበድረው ብድር የወሰዱት ተጠቃሚዎች የወለድ መጠን ከመጀመሪያው በአራት በመቶ ከፍ እንደተደረገባቸው ተገለጸ። በትግራይ ክልል መቀሌ ከተማ ሰባ ካሪ አንደኛና ሁለተኛ ዙር ተጠቃሚዎች ለቤታቸው መስሪያ ከደደቢት ማይክሮፋይናንስ ተበድረው ብድር የወሰዱት ተጠቃሚዎች የወለድ መጠን ከመጀመሪያው በአራት ፐርሰንት ከፍ እንደተደረገባቸው ነው የተገለጸው። በ13.9 በመቶ ወለድ ውል ተፈራርመው የወሰዱት ብድር ከሐምሌ ወር ጀምሮ የወለድ መጠኑ ወደ 18 በመቶ ከፍ ማለቱን ትናንትና ሰኔ 6 2017 ዓ.ም .ም ተነግረዋቸዋል። ተጠቃሚዎቹ ከተፈራረምንበት ውል ውጪ ውል እንዲጨምር የሚያደርግ ህግ ሳይኖር የሚደረግ የወለድ ጭማሪ ክልሉ ሥርዓት አልበኝነት እንደነገሰበት ማሳያ ነው በማለት እየገለጹ ይገኛሉ። የደሞዝ ጥያቄ ህጋዊ ነው፣ አጣጥመን ለመሄድ እንሞክራለን ሲሉ ጠቅላይ ሚኒስተር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስተር ዶክተር አብይ አህመድ ከመላው ኢትዮጵያ ከተውጣጡ መምህራን ጋር በተወያዩበት ወቅት የደሞዝ ጥያቄ ህጋዊ ነው፣ አጣጥመን ለመሄድ እንሞክራለን ብለዋል። ለመምህራን ትልቅ ክብር እንዳላቸው የገለጹት ጠቅላይ ሚኒስተሩ እኔ በህይወት እያለው መምህራን መኪናቸውን ነተው ሃይስኩል በር ላይ ቆመው ሲያስተምሩ ከማየት በላይ ደስታ የለኝም ሲሉ ተናግረዋል። ሰዎች በፖለቲካው መንደር በፌስቡክ እንዲሁም በፓርላማ ነገሮችን አዛብተው ቢያመጡ የሚ ጠበቅ ነው። መምህራን ጋር ግን ነገር ከተበላሸ የሀገር ጉዳት ነው ብለዋል። በመሆኑም የመምህራን ሀሳብ የፖሊሲ ግብአት ጭምር በመሆኑ እያንዳንዱ የሚነሱ ጉዳዮችን በጥንቃቄ እንደሚያዩት ተናግረዋል። አሁን የሚደረገው ውይይትም የይስሙላ ሳይሆን ከልብ የመነጨና ጥቅም የሚገኝበት ይሆናል ብለው እንደሚያምኑም ነው የገለጹት። ደሞዝ ቢጨመር ቤት ቢኖር የሰው ልጅ ፍላጎት ገደብ የለውም ያሉት ጠቅላይ ሚኒስትሩ ነገር ግን ለማደግና ለመሻሻል መጓጓት ተገቢ ስለሆነ ሁለቱን አጣጥሞ ለመሄድ እንደሚገባ ገልጸዋል። አንድ በተለያየ መስክ ከኢትዮጵያ ጋር ያላትን አጋርነት ታጠናክራለች ሲሉ የፊንላንድ የውጭ ጉዳይ ሚኒስትር ኤሊና ቫልቶነን ገለጹ። ፊንላንድ በተለያየ መስክ ከኢትዮጵያ ጋር ያላትን አጋርነት እንደምታጠናክር የፊንላንድ የውጭ ጉዳይ ሚኒስተር ኤሊና ቫልቶነን ተናግረዋል። ፊንላንድ ለስምንት ተከታታይ አመታት በዓለም ቁጥር አንድ የስደተኞች ሀገር በመባል በተባበሩት መንግስታት ድርጅት ተሰይማለች። ይህንን መነሻ በማድረግ በሀገሪቱ የውጭ ጉዳይ ሚኒስተር ጋባዥነት የአፍሪካ ጋዜጠኞች በቅርቡ በፊንላንድ ጉብኝት አካሂዷል። በዚህ ወቅት የፊንላንድ የውጭ ጉዳይ ሚኒስተር ኤሊና ቫልቶነን ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ ፊንላንድ እና ኢትዮጵያ ጠንካራ ግንኙነት ያላቸው ሀገራት ናቸው ብለዋል። ሀገራቸው ከኢትዮጵያ ጋር ያላትን ዘርፈ ብዙ ግንኙነት ማጠናከር እንደምትፈልግ የገለጹት ሚኒስትሯ በተለይም በልማት በንግድና በኢንቨስትመንት መስኮች የበለጠ ትኩረት እንደሚደረግ ጠቁመዋል። የኢትዮጵያና የፊንላንድ ዲፕሎማሲያዊ ግንኙነት ከተመሰረተ 66 ዓመታትን አስቆጥሯል። ሁለቱ ሀገራት ለረጅም ዓመታት የቆየ በጋራ ጥቅምና መተማመን ላይ የተመሰረተ የሁለትዮሽ ግንኙነትም አላቸው። የልማት ትብብራቸው በትምህርት በገጠር ልማት በንግድና ኢንቨስትመንትና በሌሎች መስኮች ላይ ያተኮረ ነው። ይህ ዘርፈ ብዙ የሁለትዮሽ ግንኙነት ወደ ላቃ ደረጃ ያሳድጋል የሚል እምነት እንዳላቸው የውጭ ጉዳይ ሚኒስትሯ ኤሊና ቫልቶነን ተናግረዋል። በፊንላንድ የውጭ ጉዳይ ሚኒስቴር የስትራቴጂክ ኮሚኒኬሽን ጉዳዮች አምባሳደር አንድ ላሚና በቦክላቸው ለኢትዮጵያ ዜና አገልግሎት እንደገለጹት የሚዲያ ጉብኝቱ አላማ ስለ ፊንላንድ ማሳወቅና የስኬት ሚስጥሮችን ማካፈል ብቻ ሳይሆን ሀገሪቱ ከአፍሪካ ጋር ያላትን ግንኙነት ማሳደግ ጭምር ነው ብለዋል። ፊንላንድ ከአፍሪካ ሕብረት በተናጠልም ከተለያዩ የአፍሪካ ሀገራት ጋር ስትራቴጂክ አጋርነት እንዳላት የገለጹት አምባሳደሯ ከኢትዮጵያ ጋር ያላት ግንኙነትም ጠንካራ መሰረት ያለው መሆኑን አስታውሰዋል። የደስተኛ ሕዝቦች መኖሪያ የምትሰኘው ፊንላንድ ግብር ከፋይ የሀገሪቱ ዜጎች በታማኝነትና በደስታ ግብር የሚካፈ ባት ሰሜን አውሮፓዊት ሀገር ነች። በትምህርት በአካባቢ ጥበቃ፣ በጸጥታ እኩልነት፣ እንዲሁም በጤናና ለማህበረሰብ ምቹ ቤተሰብ መፍጠርን ጨምሮ ባከናወነችው ጠንካራ የማህበራዊ ደህንነት ትስስር ስራዎች ዜጎቿ ደስተኛ መሆናቸው ይገለጻል። ከስድስት ሺህ በላይ ህገወጥ የጦር መሳሪያዎችን በእሳት ማውደማቸው የኬንያው ፕሬዚዳንት አስታወቁ። ይህ ድርጊት ለሰላም ግንባታ ወሳኝ እርምጃ ነውም ብለውታል። በንጎንግ የሚገኘው ብሔራዊ የፖሊስ አመራር አካዳሚ እንደ አውሮፓውያን አቆጣጠር ከ2022 እስከ 2025 ባለው ጊዜ ውስጥ ከግለሰቦችና ከወንጀለኛ ቡድኖች የተሰበሰቡ ከስድስት ሺህ በላይ ህገወጥ የጦር መሳሪያዎችን በይፋ በእሳት መውደማቸው የኬንያውን ፕሬዚዳንት ዊሊያም ሩቶ አስታውቀዋል። ይህ የጦር መሳሪያ የማውደም ዘመቻ በሀገሪቱ ሰላምን ለማስፈንና ና ግጭቶችን ለመቀነስ እየተደረገ ላለው ጥረት ትልቅ አስተዋጽኦ እንደሚያደርግም ተገልጿል። ፕሬዚዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ በጦር መሳሪያዎቹ መውደም በማህበረሰቦች ውስጥ ያለውን አለመረጋጋትና ሁከትን ለመዋጋት ያለውን ጠንካራ ቁርጠኝነት ያሳያል ብለዋል። ህገወጥ የጦር መሳሪያዎች በግለሰቦችም ሆነ በቡድኖች መካከል ለሚፈጠሩ ግጭቶች ዋነኛ መንስኤ መሆናቸውን የገለጹት ፕሬዝዳንቱ መሳሪያዎቹ እንዲወድሙ መደረጉ ዜጎች ሰላማዊ ህይወት እንዲመሩ የበኩሉን አስተዋጽኦ እንደሚያበረክት አስታውቀዋል። ይህ እርምጃ መንግስት ለዜጎች ደህንነት ያለውን ቅድሚያ የሚያሳይ ሲሆን፣ ከዚህ በፊት ተከስተው የነበሩ በርካታ ግጭቶችን ለመቀነስ እንደሚረዳም ተጠቁሟል። በተያያዘ ዜና ፖሊስ ዜጎችን ከህገወጥ የፖሊስ አባላት ለመጠበቅ ቁርጠኛ መሆኑን አስታውቋል። አንዳንድ የደንብ ልብስ የለበሱ ግለሰቦች በወንጀል ድርጊት ውስጥ ተሳትፎ እንደሚያደርጉ የሚገልጹ ቅሬታዎች መኖራቸው የተገለጸ ሲሆን እንደነዚህ ያሉ ወንጀለኛ የሆኑ የደንብ ልብስ ለባሾች በህግ ተጠያቂ እንደሚሆኑ አበክሮ ገልጿል። እንዲሁም የፖሊስ ተቋም ታማኝነትና ተአማኒነትን ለማረጋገጥ ያለውን ቁርጠኝነት የሚያሳይ ሲሆን ህብረተሰቡ በፖሊስ ላይ ያለው እምነት ለማጠናከር ያለመ መሆኑን አመላክቷል። እስራኤል በኢራን ላይ ለፈጸመችው ተጠባቂ የሚሳኤል ጥቃት ኢራን ያፀፋ ምላሽ መስጠት ጀመረች። እስራኤል ሐሙስ ለአርብ ሌሊቱን በኢራን ላይ የፈጸመችው ጥቃት ኦፕሬሽን ራይዚንግ ላየን ብላ ስትሰይም፣ ኢራን ደግሞ ከዚህ ቀደም በቴልአቪቭ ላይ የፈጸመችው ጥቃት አስታውሳ የአሁኑ ጥቃት ኦፕሬሽን ትሩ ፕሮሚስ ስትል ሰይመዋለች። የእስራኤል ጥቃት ኢላማዎች፣ እስራኤል በኢራን ውስጥ ስድስት ከተሞችን ያነጣጠረ ጥቃት ሰንዝራለች። ሐሙስ ሌሊት ዘጠኝ ሰዓት አካባቢ በርእሰ መዲናዋ ቴሄራን የጀመረው ጥቃት ከአንድ ሰዓት በኋላ የትሄራን የኒውክለር ልብ ምት ነው የሚባለው የናታንዝ ኒውክለር ማብለያ ጣቢያ ዋነኛ ኢላማ በማድረግ ቀጠለ። ከዚህ ባሻገር የካርማንሻህ የሚሳኤል ቤዝ፣ የአራክ ኒውክለር ኮምፕሌክስ እና የኢስፋሃን የኒውክለር ፋሲሊቲ ተራ በተራ የቴልአቪቭ በትር አረፈባቸው። በዚህ ጥቃት እስራኤል ሁለት በመቶ የሚሆኑ ኤፍ 15 ኤፍ 16 እና ኤፍ 35 አሜሪካ ሰራሽ ጄቶችን ስትጠቀም ይህም የሀገሪቱ የጦር ጄት 60 ከመቶ ነው ተብሏል። ሌሊቱን ከእስራኤል የተነሱት ጄቶች ዮርዳኖስና ኢራቅን አቋርጠው ወደ ኢራን የዘለቁ ሲሆን 330 በላይ ቦምቦችን አዝነበዋል። በዚህም የኢራንን የኒውክለር አቅም እንዳሽመደመዱ ተገልጸዋል እነዚህ የጦር ጄቶች ላይ የደረሰ ጉዳት ስለመኖሩ ጥቃቱ ከተፈጸመ ከ24 ሰዓት በኋላ እንኳን የተባለ ነገር የለም። ይህም አንድ ጥያቄ አስነስቷል። ኢራን እንዴት ጥቃቱን ማክሸፍ አቃታት? የኒክሌር ጣቢያ፣ የሚሳኤል ቤዝ፣ የጦር ጄኔራሎች እንዲሁም የኒክሌር ሳይንቲስቶችን ያሳጧትን የእስራኤል ጄቶችን ላይ አንዳች ጉዳት ማድረስ ለምን አልቻለችም? የእነዚህ ጥያቄዎች መልስ ከቴልአቪቭ ዘመቻ አፈጻጸም ጥራት ጋር ይገናኛል። ሞሳድ የዘመቻው ጥራት ሚስጥር ምንድናቸው ለሚለው መረጃዎች እንደሚያመላክቱት ሞሳድ ይህ ጥቃት ከመፈጸሙ ቀደም ብሎ በኢራን ምድር ኮማንደሮችን አስፍሮ ነበር። እነዚህ የሞሳድ ኮማንደሮች ሶስት አላማ ነበራቸው ተብሏል። አንደኛ በቴህራን ሰማይ ላይ የካሚካዝ ድሮኖችን ማለትም ሱሳይዳል ድሮንስ በማብረር ቅድሚያ የኢራን የሚሳኤል ማስፈንጨፊያዎችን ማገየትና ከጥቅም ውጪ ማድረግ ሁለተኛ፣ ምን እንደሆኑ በግልጽ ያልተነገሩ ሚሳኤሎችን ወደ ኢራን ቀድሞ በማስገባት ሰዓቱ ሲደርስም በመተኮስ የቴህራን የጸረ አየር ላይ ጥቃት መከላከያ ስርዓቶችን በማውደም የጦር ጄቶች እንዲሰነዘር ከሚችል ከአደጋ ነጻ በማድረግ ሰማዩን ክፍት ማድረግ። ሶስተኛ፣ ከጦር ጄት ላይ የሚተኮሱ ሚሳኤሎች ኢላማቸውን በስኬት እንዲመቱ ትክክለኛ ቦታውን መለየትና የምድር ላይ መረጃ ለሚሳኤሎቹ ማቅረብ። እነዚህ የሞሳድ ቅድመ ዝግጅቶች በቴሄራን ውስጥ የተፈጸሙ ተልእኮዎች በእርግጥም እስራኤል በትናንትና ሌሊት ዘመቻው ስኬታማ ድሎችን እንድታስመዘግብ ምክንያት ሆኗታል። የኢራን የበቀል ምላሽ ምንድነው ነው? እስራኤል በዚህ መልኩ ጥቃት የመፈጸሟ ዜና ተሰምቶ ሳያልቅ ግን ኢራን እንዲሁ ከሃይፊያ እስከ ቴልአቪቭ የደረሰ የባላስቲክ ሚሳኤል ጥቃት መፈጸም ጀምራለች። በቀላሉ እንደማያባራም ገልጻለች። የኢራን የበቀል ጥቃት በእስራኤል ወታደራዊ ካምፖች ላይ ያነጣጠረ መሆኑም ተጠቅሟል። የኢራን እስላማዊ አቤታዊ ጥብቅ ኃይሎች በእስራኤል ውስጥ በደርዘን በሚቆጠሩ ወታደራዊ ማዕከላትና የአየር ሰፈሮች ላይ የፈጸመው የበቀል ጥቃት በጠቅላይ መሪ አሊ ካሜኒ በቀጥታ የቴሌቪዥን ስርጭት ትዕዛዝ ከሰጠ በኋላ የተፈጸመ መሆኑን ተነግረዋል። ከቴል አቪቭ የሚወጡ ምስሎች ከአሮው ሶስት እስከ አይረን ዶምና ታህድ የመሰሉ በሶስት የርቀት ደረጃዎች የተገጠሙ የጸረ አየር ላይ ጥቃት መከላከያዎችን ያመለጡ የኢራን ድሮኖች በመዲናዊቱ ሲውደቀደቁ ያሳያል። እንደ ኢየሩሳሌም ያሉ ስፍራዎችን በተመሳሳይ ኢላማ ሆነዋል። የኢራን ጥቃት በተመለከተ ዝርዝር ጉዳዮች ገና በመውጣት ላይ በመሆናቸው ብዙ ማለት አይቻልም። ይሁን እንጂ ኢራን ከቀናት በፊት የእስራኤል የኒውክሌር ጣቢያዎች ያሉበት ስፍራ የሚያሳይ ጥብቅ የደህንነት መረጃ ማግኘቷን አስታውቃ ነበር። በመሆኑም ቴል አቪቭ የቴራንን የኒውክሌር ጣቢያዎች እንደመምታቷ ቴራንን በቀጠለ ጥቃቷ አለኝ ባለችው መረጃ መሰረት የእስራኤልን የኒውክሌር ጣቢያ ታጥቃ ይሆን በሚለው አስፈሪ ሆነዋል። ቻይና ከ53 የአፍሪካ ሀገራት የሚገቡ ምርቶችን ከቀረጥ ነፃ ልታደርግ ነው። ቻይና ከ53 የአፍሪካ ሀገራት የሚገቡ ምርቶችን ሙሉ በሙሉ ከቀረጥ ነፃ ለማድረግ መዘጋጀቷን አስታውቃለች። ይህ የተነገረው በቻይና አፍሪካ ስብሰባ ላይ ሲሆን ውሳኔው ከዚህ ቀደም ተጠቃቢ የነበሩ 33 የአፍሪካ ሀገራት ቁጥር ያሳድገዋል ተብሏል። እንደ ቢቢሲ ዘገባ ለታይዋን የሀገርነት እውቅና የሰጠችው ኢስዋቲኒ ብቻ ከዚህ እድል ተጠቃሚ አይደለችም። የአፍሪካ ሀገራት ዋነኛው የንግድ አጋር የሆነችው ቻይና ከአንድ ዓመት በፊት ከ170 ቢሊዮን ዶላር በላይ ዋጋ ያላቸው ምርቶች ከአፍሪካ አስገብታለች። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራር ጥን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከእኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።